ሰላም ጤንነት ለኢትዮጵያና ትውልድ ኢትዮጵያን ባለም ዳርቻ ያላችሁ ሁሉ ሰላማችሁ ይብዛ እያልኩኝ እንግዲህ በዛሬ ሁለት በርካታ የኦሮሚያ ክልል የተለያየ አካባቢ ታጥቀው ሲንቀሳቀሱ የነበሩ የኦነግ ሸኒ ታጣቂ ሰላም ይሻልና በማለት እጃቸው እስከነ ሙሉ ትጥቅ ለመከላከያ ሰራዊትና ለክልሉ መንግስት አስረክበው ማለት ነው። እንዲህ በመግቢያ እንደምትመለክት እጅግ በርካታ ቁጥር ያላቸው ናቸው። እጅግ በጣም በርካታ ነው። በሰላሌ አካባቢና እና ሲንቀሳቀሱ የነበሩ የኦነግ ሸኔ ታጣቂዎች ሰላም ይሻልና በሰላም መንገድ እስካሁን ድረስ የታገልንበት ወይም የሚሄድንበት መንገድ ውጤት አልባ ክልሉን የሚጎዳ ሀገርም የሚጎዳም ክልሉን ብሎ ሀገራችን ለማገልገልና ለመካስ ቁርጠኛ መሆናቸውን እንግዲህ መረጃዎች እየወጡ ነው የሚያመላክተው እንግዲህ በዛሬው ዕለት ነው እነዚህ በርካታ የኦነግ ሸኔ ታጣቂዎች። እስከነሙሉ ትጥቃቸው ለመከላከያ በሰላማዊ መንገድ ለመታገል ወስነው ያስረከቡ እጅግ ደስ የሚልና የሚበረታታ ነው። ከዚህ ጋር አየ ዘንግሪ ወደ ቀጣዩ የምናልፈው በአማራ ክልል አየር ወለድ ክፍለ ጦር አራተኛ ጊዜ ያሰለጠናቸውን ኒሻ እና የሰላም አስከባሪ አስመርቋ ማለት ነው። በተለይ ያስመረቃቸው በሰሜን ሸዋ ዞን ሸዋ ሮቢት ከተማ ተብሎ በሚታወቀ ነው። ሰሜን ሸዋ ሸዋ ሮቢት ከተማ በአማራ ክልል ማለት ነው። የከተማው ዋና ከንቲባ በተገኙበት የምርቃን ስነ ስርዓቱ ተካሂዷል። ይህ በአይነቱ ለየት የሚያደርገው በትናንትና ሁለት እንግዲህ ብር ሸለቆ እንግዲህ አቶ አረጋ ከበደ በተገኙበት በርካታ ምኒሻና አድማ ብታኝ እንደተመረቆ ተመልክተናል። ይህ ግን ለየት ከሚያደርገው ከነዛ በመከላከያ በኩል ያሰለጠናቸው መሆኑ ነው። የአማራ ክልል ተወላጆች እና ተወላጆችን እንግዲህ በመከላከያ ድጋፍ ወይም ደግሞ አሰልጣኝ ሙሉ እንትን ያደረጉት በመከላከያ በኩል በመሆኑ ለየት ያደርገዋል። ስለዚህ ክልላቸውን እንግዲህ በቁርጠኝነት እንደሚያገለግሉ ነው የከተማ ከንቲባ በተገኙበት ቃለ መሃላ የፈጸሙት። ስለዚህ ለክልላችን ትልቁን ሰላም ከሚጫወቱ አንዱ ኃላፊነት የሚሰጣቸው የሰላም አስከባሪ ወንድሞቻችን ናቸው ማለት ነው። ከዚህ ጋር አያይዘ የምናልፈው እንግዲህ የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ኃላፊነት ሰጧ ማለት ነው። አንደኛ ዶክተር የሸቱ ዮሴፍ የሰላምና የጸጥታ ቢሮ ዋና ኃላፊ አድርገው እንደሾሙ የሚያመላክት መረጃ ነው። ሁለተኛ ደግሞ ኮሚሽነር ዘላለም መንግስት በብዙ ቦታ ሲሰራ ነበር። ብዙ ኃላፊነቶችን ቀበሌ እስከ ወረዳ፣ ከወረዳ እስከ ክልል እንግዲህ ኃላፊነትን ያገኝበት ነው። ኮሚሽን ኮሚሽን ዘላለም መንግስቴ የአማራ ክልል ፖሊስ ኮሚሽን ኮሚሽነር ሆኖ ነው ኃላፊነት የተሰጣቸው። ይህ ሰው እንግዲህ ከዚህ በፊት እናውቋለን በብዙ ኃላፊነቶችን ከቀበሌ ጀምሮ ሲሰራ የነበረ ጀግናና ቆራጥ ወንድም ነው። ላመነበት ለክልሉ ብሎም ለሀገሩ በታማኝነት የሚሰራ ነው። እንግዲህ መልካም ስራ ዘመን እንዲሆንለት እንመኛለን። እኛ የተሰጣቸውን ኃላፊነት ከስር ሆነ መታዘዝ አለብን። በጣም የሚገርም ሰዎች ናቸው። ሌላኛው አስቻላ አላምሬ የአማራ ክልል ሚሊሻ ጽሕፈት ቤት ኃላፊ። ይሄ ሰው በተለያየ ኃላፊነት ሲሰራ ነበረ። እጅግ በጣም ጀግና ሰው ናቸው። በብዙ ቦታ እናውቃቸዋለን። ስለዚህ የእነዚህ ሰዎች ኃላፊነት ሲሰጣቸው ዝም ብሎ ከሰማይ የወረድ አይደለም። ባግራውንዳቸው የሚታወቅ ያለፉበትን የስራ ኃላፊነት ታማኝነታቸው፣ ጥናት ተደርጎ የተሰጣቸው በመሆኑ ልናከብራቸው እና ልንጠቀምባቸው ይገባል። በጣም በጣም የሚገርመው እነዚህ ሰዎች ሳለፍ እንዲሰጣቸው ላመኑበት ለክልሉ ብሎም ለሀገር በቁርጠኝነት የሚሰሩ መሆናቸው ነው። ከዚህ ጋር እየይዞ እንግዲህ በዛ ሁለት የአየር ኃይል ማሰልጠኛ ግንባታ ሂደት ወይዘሮ ማርታ ሊዎች በተገኙበት እንግዲህ የግንባታውን ሂደት ጎብኝተዋ ማለት ነው። የባህር ኃይል ማሰልጠኛ ግንባታ እንግዲህ እየተገነባ ነው የሚገኘው በዚህ ሰዓት። ይህ የሚያመለክተው ራዕይ ሊኖረን ያስፈልጋል። ነገ ለሚመጣው ወደብ፣ ነገ ለሚመጣው ቀይ ባህር ባለቤትነት ከወዲሁ የባህር ኃይል ማሰልጠኛ ተቋም መገንባቱ እጅግ ባለራዕይ መሆኑን የሚያመላክት ጉዳይ ነው። ስለዚህ ከመንግሥት ጎን ልንቆም ያስፈልጋል። ትልቁ የሚያመላክት ነው፣ ራዕይ ያለው መንግሥት መሆኑ የሚያመላክት ነው። የባህር ኃይል ማሰልጠኛ ግንባታው ለምን አስፈለገ ወደብ ሳይኖረን ቀይ ባህር ሳይኖረን የሚለው ሌላ ነው። ግን ራይ ስላለ ነው። ነገ እንደሚመጣ ምንም ጥርጣሬ የለውም ማለት ነው መንግስት። ስለዚህ እኛ ከእሱ ጎን ሆነን መንግስት ያስቀምጠውን የራይ አቅጣጫ ከጎን ሆነ መስራት ትልቁ ኃላፊነት መቀበል ነው። ኃላፊነት ብቻ ሳይሆን የህሉና ጉዳይ መሆኑ እያንዳንዳችን መውሰድ አለብን። በጣም የሚገርሙ ባይዞ አንድ ነገር ልናገር ስለ መንግስታችን እኛ ከምናወሩ በላይ የውጭ ሚዲያዎች እጅግ በጣም ነው የሚያወሩ እጅግ በጣም በተለይ የአረብ ሚዲያዎች የግብጽ ሚዲያዎች በጣም ስለ ኢትዮጵያ መንግስት በጣም የሚያወሩ ጠንካራ አገር የሚወድ መሆኑ፣ ለምሳሌ በሰሜኑ ጦርነት ተመልክተናል። አሜሪካ በኢትዮጵያ ብዙ ማዕቀቦችን ስትልን ስትል ሳይልፈሰፈስ ለሀገር ያለውን ፍቅርና ታማኝነት ሲሰራ ነበር መንግስት። በዛም አሜሪካውን እያደነቀች ከኢትዮጵያ ጎን እሰለፋለሁ አለች። በጣም የሚገርመው ይህ ነው። ስለዚህ የኢትዮጵያ መንግስት እየሰራ ያለው ለሀገሩ ነው። ከመንግስት ጎን አብረን ልንቆም ያስፈልጋል። በሌላ ቪዲዮ እስክንገናኝ ሰብስክራይብ በማድረግ